ምርቱ ቀጣይነት ያለው ነው የሚሆነው፣ ገዢም አያጣም። አንድ ሰው በትንሽ ካፒታል እና ቦታ ልጀምር ቢል መጀመር የሚችለው ነው። እዚሁ ሀገራችን ውስጥ ግብዓቶቹ ይገኛሉ። ከአምስት እስከ ስድስት ኪሎ በሰዓት መጭመቅ ከሚችል ማሽን አንስታችሁ እስከ ትልቁ ከመቶ ኪሎ ግራም በላይ በሰዓት መጭመቅ እስከሚችል ማሽን ድረስ መድረስ ትችላላችሁ። ትርፋማ ትሆናላችሁ ማለት ነው። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ ያው ከዚህ በፊት የተለያዩ ቢዝነስ ሪቪዎችን ወደ እናንተ አድርሰናል። ስለዚህ በአብዛኞቻችሁ ጥያቄ መሰረት በአጭር ጊዜ ውስጥ ወደ ቢዝነስ ለመግባት እንዲሁም ደግሞ በአጭር ጊዜ ስልጠና አዋጭና ትርፋማ ቢዝነስ ባለቤት ለመሆን ለዛሬ የመረጥናቸውን ሁለት የቢዝነስ ሀሳቦች በስፋት በዝርዝር ግብአቶች ምን ምንድናቸው፣ ምን ያህል ካፒታል ያስፈልጋቸዋል፣ እንዲሁም ደግሞ እናንተ እነዚህም ቢዝነስ ስለጀመራችሁ ትርፋማ የሚያደርጋችሁ በምን መንገድ ነው የሚለውን እናነሳለን። ይህንም ፕሮግራም ወደ እናንተ እያቀረብኩላችሁ ያለሁት እኔ ሉካቢዳቢል በካሜራና ኦላ አብሮን አለ። አብራችሁ ቆዩ Thank በመግቢያዬ ላይ እንደገለጽኩ ለዛሬ በተለይ ደግሞ በእኛ ሀገር ላይ በስፋት ተፈላጊ የሆነና በየጊዜው ፍላጎቱ እየጨመረ እንጂ የቀነሰ የማይመጡ ሁለት ቢዝነሶችን ነው የምናነሳው። በአንደኝነት ያያስኩላችሁ የሻማ ማምረት ቢዝነስ ነው። የሻማ ማምረት ቢዝነስ እንግዲህ ከዚህም በፊት በእኛው ቻናል ብዙ ብለን ለታል። ግን ደግሞ በዝርዝር በስፋት ምን አይነት ጥቅም ነው የምታገኙት ይህንን ቢዝነስ ብትቀላቀሉ፣ እናም ደግሞ ግብአቶቹ ምን ምንድናቸው፣ መነሻ ካፒታላችሁስ ምን ያህል መሆን አለበት የሚለውን ገልጽላችኋለሁ ማለት ነው። እንግዲህ በመጀመሪያ የሻማ ቢዝነስ ላይ አንድ ሰው ቢቀላቀል ምን ምን ጥቅም ያገኛል የሚለው እንደሚታወቀው የተለያዩ ቦታዎች ላይ መኖሪያ ቤት ላይ ቤተክርስቲያን ላይ እና ለተለያዩ ፕሮግራሞች የምንጠቀምበት ነው። ስለዚህ አንድ ሰው ወደ ሻማ ቢዝነስ ሲገባ ምርቱ ቀጣይነት ያለው ነው የሚሆነው ገዥም አያጣም ማለት ነው። በሁለተኝነት ደረጃ ደግሞ የሻማ ማምረት ቢዝነስ አዳጊ ቢዝነስ ነው። እንደ ምሳሌ ብናነሳ ከ18 ሞልድ ጀምሮ በተለያዩ የዋጋ አማራጮች እስከ መቶ ሞልድ የሚደርስ የሻማ ማምረት አቅም ያሏቸውን ማሽኖች ማግኘት እንችላለን። በሶስተኝነት ደረጃ ደግሞ ግብአቶቹ ውስን ናቸው። የምትጠቀሟቸው ግብአቶች አነስተኛ ስለሆኑ አንድ ሰው በትንሽ ካፒታልና ቦታ ሊጀምር ቢል መጀመር የሚችለው ነው ማለት ነው። በአራተኝነት ደረጃ ደግሞ የኤሌክትሪክ ፍጆታችሁ ነው። ኤሌክትሪክ ፍጆታ ላይ ስናነሳ የሻማ ማምረሻ ማሽን የምንለው ምንም አይነት ኤሌክትሪክ የሚጠይቅ አይደለም። ስለዚህ በዚህ ምክንያት የኤሌክትሪክ ፍጆታችሁ እጅግ አነስተኛ ነው የሚሆነው ማለት ነው። በአምስተኛ ደረጃ ደግሞ በአጭር ጊዜ መሰልጠን የምትችሉት ስለሆነ ወደ ስራ ለመግባት ትንሽ ጊዜ ነው የሚጠይቃችሁ ማለት ነው። ስለዚህ ከነዚህ በኋላ ማንሳት ያለብን ነገር ግብአቱ ምን ምንድን ነው ወይ ደግሞ ምን አይነት ግብአቱ ቅባቶች ነው የሚያስፈልጓችሁ የሚለው ነው። የመጀመሪያው ዋክስ ነው፣ ዋነኛው ነው ሻማን ለማምረት ሞልዱንም የምትጠቀሙት ይህንን ዋክስ ቅርጽ ለማስያዝ ነው። ስለዚህ 25 ኪሎ ግራም የሚደርስ ዋክስ ወደ 714 ሻማ ያወጣላችኋል። ስለዚህ በዚህ ራሱ ያላችሁን ትርፍ ማስላት ትችላላችሁ ማለት ነው። ሁለተኛ የሚያስፈልጋችሁ ነገር ደግሞ የሻማ ክር የምንለው ነው። ሁላችንም እናውቀዋለን፣ ሻማ ላይ ዋክሱ የምንለው ነጩ ፓርት ነው ከዛ ክሩ ደግሞ የምናነደው ማለት ነው። ስለዚህ የሻማ ክር ስንገዛ አንድን የሻማ ክር እስከ ሀያ ሺ ሻማዎች እናመርትበታለን ማለት ነው። ከዛ በተጨማሪ ደግሞ ለተለያዩ ፕሮግራሞች አሁን ላይ ለልደት ና ለመሳሰሉት በተለያዩ አይነት አማራጮች ሻማዎች እየተሰሩ ይገኛሉ። ከዚህኛው ሻማ በተጨማሪ ማለት ነው። ይሄኛው ሻማ ምንም እንኳን የትን ቦታ በአጭር ጊዜ ና በትንሽ ግብአት መስራት የምትችሉት ቢሆን ያንን ግን ጎን ለጎን በመስራት በየጊዜው ትርፋማ ና አዋጭ ቢዝነስ ባለቤት መሆን ትችላላችሁ ማለት ነው። ይህንን ቢዝነስ ለመጀመር መነሻ ካፒታላችሁ ከ20 እስከ 25ሺ ብር ያስፈልጋችኋል። በዚህ ካፒታል በመጠቀም ቅድም እንዳልኳችሁ ቢዝነሳችሁ እያደገ ሲሄድ ደግሞ የተለያዩ አይነት ሞልዶችን በብዛት ሻማ ማምረት የምትችሉበትን እየገዛችሁ ወደ ቢዝነሱ በሰፊው መግባት የምትችሉበት ነው። በሁለተኝነት ደረጃ ደግሞ አሁን ላይ በሀገራችን በስፋት በየጊዜው ዋጋው እየጨመረ እንጂ የቀነሰ ያልመጣ ነገር ቢኖር ዘይት ነው። እንደ ዋጋው ደግሞ ፈላጊዎቹ የቀነሱ አይደሉም የመጡት እሱም እየጨመረ ነው የመጣው። ስለዚህ የዘይት መጭመቅ ቢዝነስን እናንተ ብትገቡበት ምን ትጠቀማላችሁ የሚለውን እናንሳ። የመጀመሪያው አሁን እንደገለጽኩት እጅግ ተፈላጊ ነው፣ በየጊዜው አላቂም ነገር ስለሆነ ተፈላጊ እየሆነ የሚመጣ ነገር ነው። በሁለተኝነት ደረጃ ደግሞ በአጭር ጊዜ ስልጠና ወደ ቢዝነስ የምትገቡበት ነው። በሶስተኝነት ደረጃ ደግሞ እዚሁ ሀገራችን ቤታችን ውስጥ ግብአቶቹ ይገኛሉ። የቅባት እህሎች የምንላቸው ግብአቶችን በመጠቀም ነው የዘይት ቢዝነስን የምትጀምሩ። ስለዚህ ግብአቶቹ በቀላሉ እዚህ የሚገኙ ስለሆኑ ቢዝነሱን እናንተ እንድትጀምሩ ቀለል ያደርግላችኋል ማለት ነው። በሶስተኝነት ደረጃ ደግሞ እንደ ሻማው ቢዝነስ ይሄኛውም አዳጊ የምንለው ቢዝነስ ነው። ከአምስት እስከ ስድስት ኪሎ በሰዓት መጭመቅ ከሚችል ማሽን አንስታችሁ እስከ ትልቁ ከመቶ ኪሎግራም በላይ በሰዓት መጭመቅ እስከሚችል ማሽን ድረስ መድረስ ትችላላችሁ። ስለዚህ ቢዝነሳችሁን ቀስ በቀስ የማሳደግ አቅም ይኖረዋል ማለት ነው እንግዲህ ደግሞ ግብአቶቹ ምን ምን ናቸው የሚለውን እናንሳ። ያው ቅድም ም አንስቼዋለሁ የቅባት እህሎች ናቸው፣ ዘይት ለማምረት የምትጠቀሙት። ለምሳሌ ከአምስት እስከ ስድስት ኪሎ ግራም በሰዓት የሚያመርትላችሁን ዘይት ማምረቻ ማሽን ስናነሳ እዛ ላይ የተለያዩ ለመድኃኒት የሚውሉ ሊሆን ይችላል። ለቤታችሁም ለራሳችሁ ዘይትን ማምረት የምትፈልጉ ከሆነ በዛ ማሽን ማምረት ትችላላችሁ። እንደ ምሳሌ የጥቁር አዝሙድ ዘይትን ስናነሳ ገበያ ላይ ሀያ ሚሊ ሊትር ጥቁር አዝሙድ ዘይት እስከ መቶ ሀምሳ ብር ይሸጣል። ስለዚህ እናንተ ከሶስት ኪሎ ግራም ጥቁር አዝሙድ እህል አንድ ሊትር ማምረት ትችላላችሁ፣ የጥቁር አዝሙድ ዘይት ማለት ነው። ስለዚህ ትርፋማ ትሆናላችሁ ማለት ነው። በሶስተኝነት ደረጃ ደግሞ ጥራት ነው። ከየትኛውም ገበያ ላይ ከሚገኝ ዘይት ኦርጋኒክ የሆነ ዘይት ነው እናንተ እያመረታችሁ የምትሸጡት። ስለዚህ ገበያው ላይ በጊዜ ሂደት ተፈላጊ የማትሆኑበት ምንም ምክንያት አይኖርም ማለት ነው። ይሄ ቢዝነስ ወይም ደግሞ ዘይት በእለት ተዕለት እንቅስቃሴያችን ላይ በጣም ተፈላጊ የሆነ ነገር ነው። ስለዚህ እናንተ አንዴ ብቻ አምረታችሁ የምታቆሙት ነገር አይሆንም። ቢዝነሳችሁን ከትንሽ ተነስታችሁ እስከ ትልቅ ማሳደግ የምትችሉበት የቢዝነስ አማራጭ ነው። በሌላ መልኩ ደግሞ ቅድምም ገልጬላችኋለሁ አዳጊ ቢዝነስ ነው። ይሄ አዳጊ ቢዝነስ ስንል የመጀመሪያው ከአምስት እስከ ስድስት ኪሎግራም በሰዓት ማምረት የምትችሉበት የዘይት ማምረቻ ማሽን አለ። ከዛ ተነስታችሁ ምርታችሁን እያሳደጋችሁ መጥታችሁ በትልቁ እስከ መጨረሻው ከመቶ ኪሎግራም በላይ በሰዓት ማምረት እስከምትችሉበት ድረስ መድረስ የምትችሉበት ነው። ብዙዎች ደግሞ በዚህ ማሽን ተነስተው እስከ ትልቁ ቅድም እንዳልኳችሁ እስከ መቶ ኪሎግራም በሰዓት እስከሚጨምቀው ማሽን ድረስ ቢዝነሳቸውን ያሳደጉ አሉ። በተለይ ከአምስት እስከ ስድስት ኪሎ ግራም በሰዓት የሚጨምቅላችሁ ማሽን ላይ የምታመርቷቸውን የዘይት አይነቶች እንመልከት። ለምሳሌ ለመድኃኒትነት የሚውሉ ገበያ ላይም ብዙ ጊዜ የምታዩቸው ጥቁር አዝሙድ ዘይት እና የመሳሰሉት፣ የተጨማሪ ደግሞ ለምግብ የሚውሉትም ዘይቶችም ጭምር በዚህ ማሽን መመረት ይችላሉ። ይህን ቢዝነስ ሌላ ቦታ ተከራይታችሁ ትልቅ ቦታ ይዛችሁ የምትጀምሩት ቢዝነስ አይደለም። በቀላሉ በቤታችሁ በጣም በትንሽ ቦታ ማሽኑን አስቀምጣችሁ ወደ ስራ መግባት የምትችሉበት ነው። በቤት ውስጥ ቆጣሪ መስራቱ ደ ደግሞ ሌላው የሚሰጣችሁ ጥቅም ነው። በምን ያህል ካፒታል ነው ይሄንን መጀመር የምንችለው የሚለውን እንመልከት። መነሻ ካፒታላችሁ እንግዲህ በደረጃዎች ነው ያሉት። የመጀመሪያውን በትንሹ መጀመር እፈልጋለሁ የምትሉ ከሆነ ከ85 እስከ 90 ሺ ብር መነሻ ካፒታል ያስፈልጋቸዋል። ከዛ ደግሞ ትንሽ አቅም አለኝ የምትሉ ከሆነ ደግሞ ከ350 እስከ 370 ሺ ብር መነሻ ካፒታል ተጠቅማችሁ መጀመር ትችላላችሁ። ከዛም ደግሞ ከፍ ያለው እስከ 1.5 ሚሊዮን ብር መነሻ ካፒታል ይዛችሁ ቢዝነሱ ላይ መግባት ትችላላችሁ። እነዚህ ከላይ የጠቀስኩላችሁ ቢዝነሶች ስልኮች ላይ መግባት የምትፈልጉ ተመልካቾቻችን ማሽኖቹን ከስር በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ማግኘት ትችላላችሁ። በዛሬው ፕሮግራማችን እንግዲህ ያነሳ ናቸው። በተለይ አሁን ላይ ብትጀምሯቸው እጅግ አዋጭ ይሆኑላችኋል ብለን ያሰብናቸውን የሻማ ማምረት ቢዝነስ እና የዘይት መጭመቅ ቢዝነስን ነው። እነዚህም ቢዝነሶች ብትገቡባቸው ምን ትጠቀማላችሁ? ምን አይነት ግብዓቶች ያስፈልጓቸዋል? መነሻ ካፒታላችሁስ ምን ያህል ነው? በሚለው ዙሪያ ሰፋ ያለ መረጃ አግኝታችኋል ብለን ተስፋ እናደርጋለን። ፕሮግራማችን ይህንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።